በጣም ይቅርታ ካስቀየምኩ ኢናት ይቅርታሽን ተቀብያለሁ እኔም ካስቀየምኩሽ ይቅርታ ወደዚህ ና እንጂ ምንድን ነው ወደዚያው ነው ይቅርታ ምናምን ሳሙሶን እያስተካከልኩ ነበር አየሽ ውዴ እሱን ተውና ታዲያ እያነጋግርና ሳሙሶ ይደርሳል እሺ ይኸው ጨረስኩ ጨረስኩ ይቅርታ ፋሲካ ፋሲካ ላስቀየምሽኝ ላሳዘሽኝ ነገር ይቅርታ አድርጌልሻለሁ እኔም ያስከፋዎች ነገር ይቅርታ አድርግልኝ። ላስ እኔም ይቅርታ አድርግልኝ። ወንድም ያመሰግናል። ለወራጁ ጨርሻለሁ። ሉታ በቃ እንደዚህ ነው። ትታረቁት ወንድም ሆናችሁ ወንድ ሆናችሁ። ለሹ ማን ነው ነው ጠላቴ አይደለሱ። ግን እኮ ወድሻል። ይቅርታ። ፍቅር እንዲህ ነው እንዴ? ማሪ ላላላላላ ማ አይደለም። ይሄ ፍቅር አይደለም ማሪ እእስኪ ፍቅር ማለት እንደት ነው? ንገሪኝ እስኪ። እውነተኛ ፍቅር ለአንተ በአንድ ቀን አለፈ? እ እኔ ልንገርከ እውነተኛ ፍቅር ማለት የአንቺ አለ ቀጥይበታ። የአንቺ አለ ቀጥይበት። የአንቺ አለ እውነተኛ ፍቅር የአንቺ አለ ቀጥይበታ፣ ቀጥይበት። መርዝ ጠጥተሽ ምን ብለሽ ቱንባይ ተኝተሽ ብዬ መርዝ ልገበሆን አንች ፍቅር ካለ ቀብን። ኧረ በስመ አብ ወወልድ፣ እኔ መርዝ ልጠጣል ለወንድ አዊሊ። ምን ሆነህ ነው ወንድሜ? እኔ በጣም የማከብረ የምወድ የምር ወድጄ ካለው በጣም መልካም ሰው ነው። እኔ አሁን ስለተጣላም ብዬ ሀቢብ እንዲህ ነው አይደለም። የመጨረሻ ጥሩ ልብ አለክ፣ ጥሩ ሰው ነክ መልካምም ስለሆንክ ነው ብዙ ስሰደብ ኢግኖር አድርጌ ከአንተ ጋር ሲሆን የነበረው ግን። ያ ማለት ደግሞ አንተ እና እኔ ስለተለያየ መርዝ ጠጥቼሹ። በጣም ብዙ የለፋውላት በጣም መከራት ስቃይ፣ ስቃይ አይቼ ነው እዚህ የደረስኩት። ስለዚያ እቺን በጣም የለፋውባትን ህይወቴ በጣም መኖር ነው የምፈልገው እንጂ ሌከሌ ሌከሌ ለማንም መርዝ አልጠጣ መርዝ ብጠጣ ወይ ራሴን ባጠፋ ልጄን ያጣውቀን ብቻ ነው የሚሆነው እንጂ ወንድ ቢሄድ ወንድ ይመጣል። አንተ ጋም እኔ ቢሄድ ነገ ሌላ ትመጣለች ኖርማል። ግን መሀላችን ክብር እያለ ብንለያይ ደግሞ በጣም አሪፍ ነው። አይ አትለያዩም። ለምን ትለያያለሁ? በመጀመሪያ ደረጃ ኮ የሚያናንቀንም የሚያዘላልፈንም ነገር የለም ኮ ምንም ነገር የለም ግን መርዝ ትጠጣለች ምናምን ብለህ አትጠብቅለሽ። አሁን እኮ የአንቺ ደግሞ ደግሞ አንደኛ ደግሞ ጦር የሚያክል ችግርሽ እኮ ምንድን ነው ታውቂያለሽ? ነገር ታዞሪያለሽ። ጦር የሚያክል ችግሯ ነገር በጣም ነው የምታጠመው። እና ኢላህ አሁን ያልኳት የምንድን ነው ፍቅር እኮ በአንድ ቀን አላለቀም። እኔ እንኳን ጥፋተኛ ብሆን በልደቴ ቀን አንተ መተህ ከጎኔ መሆን ትችል ነበረ ሳ

እኔ አሽሙር አልገባኝም። ለሰፈሮ እንዳድጌ የነገሩኝን ላሳይሽ። ምን ብሎ ቴክስት እንዳትጻፈልኝ። አንቺዬ ለሰው ነው የላኩት። አልገባ ብሎይ ማለት ነው። የታለው ምንድን ነው? ሀፒ በርስ ዴይ ማይ ዲር ነው ያልኩሽ። ሌላ ምን አልኩሽ? ቆየታለ ማይ ላፍ። ማይ ላፍ ደግሞ ስመንም ቀይረዋለሁ። አሁን ነው የምቀይረው። ቆይ ምን እንዳደኝ ታገልሽ። ሀፒ በርስ ዴይ ማይ ዲር ብሎ መነጽር አድርገው ምትሏን አሻንጉሊት አላረገልኝም። እንዲህ አፏ የተጋደደው ማለት ነው ያኔ ለሰው ልክ የምን እንዳለም ታቂርስ አሽሙር ነው ላይክ ብቻ ስጭው ሲል ላይኩን አጠጣሁት። ትሌ ሙሹ ገብርኤልን ግር ምን ያለኝ እንዲህ፣ አንቺ ሀፒ በርስዴ ማይዲር ምን ማለት ነው? እሺ ታዲያ ምን አለባኝ የምትለው እንዲህ አፏ የተጣመመ ሲጀመሪው ልሽ ረጁ ልንገርሽ ትናንትና ረጁ ትናንትና ከዜዱ ጋ ሆና እንትን ስትል ሪኮርድ አድርገው ፖስተዋት። ሃፒ በርዝዴም አላለኝም ስልኬን እየጎረጎርኩኝ ቼክ እያደረግኩ ነው ምናምን ነገር ስትል ያላልኩበት ምክንያት ልደቷት ዛሬ እንደሆነ ስለማቅ ነው። ዛሬ ደግሞ ብያታለሁ ጠዋት። ቆይ ቆይ፣ ማርያም እኮ ከትናንትና አሁን ስቲል እስካሁን ድረስ አይባልም። ሞርኒንግ እኮ ነው ያልኳትኝ። ይባላል በቃ አድርሻለሁ ይባላል። በደንብ እንጂ ችግር የለውም። ግን ያው አንተ በሳ እንግዲህ፣ አንተ ነገሩን እያከበድክ ያለው እሷ እኮ ይቅርታ ተባባል። ግን አንተ ና፣ ይኸው ይቅርታ ተባባል። ንኮ ወላ የምድራችን ጥሩ ሰው ነች። የምድራችን ምስጉን ሰው ነች። በጣም ጥሩ ሰው በጣም ማለት ነው። ግን በቃ ላስ ጥሩነት